ሰላም ጤና ይስጥልኝ። ሰላም እያለ ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ። መልካሙን ሹ መጥፎን ሽሹ። ሁሉም መርምሩ መልካሙን ያዙ። ክፋት ለማንም በጎነት ሁሉ ሰው አይሞት በሰው ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ እያልኩኝ ቤተሰቦች፣ ዛሬ ደግሞ በድጋሚ ተመልሼ መጥቻለሁ። እንግዲህ ከአንድ አመት በፊት አካባቢ ከዚህ በምናየው ቤተ ክርስቲያን የበረከት ስራ ተሳትፈው ነበረ የተሳተፉ እንግዲህ ያልተሳተፋችሁም፣ ይኸው ተመልሼ መጥቻለሁ በድጋሚ ማለት ነው። ይህ ቤተ ክርስቲያን የሚገኘው በመንዝ ውስጥ በሸዋ ክፍለ ሀገር ማለት ነው። መንዝ ውስጥ የሚገኝ የገጠር ቤተ ክርስቲያን ነው። አዲስጌ ደብረ መዊዕ ቅዱስ ሚካኤል ቤተ ክርስቲያን ይባላል ስያሜው ማለት ነው። ገጠር ውስጥ ያለ ቤተክርስቲያን ነው እንደምታዩት። በዚህ መልኩ የመጣሁት ከዚህ በፊት የበረከት ስራ የተሳተፉ በእቱ ወንድሞቼ፣ አጠቃላይ የክርስቲያን ምዕመኑ ማለት ነው እድሳት ቤተክርስቲያኑ ገጠር ላይ ያለ ቤተክርስቲያን ነች። የቆየ ነው፣ ጥንታዊ ነው። ትላልቅ ቅርሶች የያዘ ቤተክርስቲያን ነው ከምስሉ እንደምትመለከቱት እና የቆየ ነው። ቀለሞችም ያው እንደቆየ እንትን ይላል። እድሳቱ ከላይም ከውስጥም ብዙ ግድግዳዎች የተቆጩ ነበሩ ስላሉ፣ ያው እንደምታዩት ከላይ አጠቃላይ ጣሪያውም ሁሉም እድሳት ያስፈልገው ነበረ። ለድሳት ተብሎ የበረከት ስራ እንድትሳተፉ ብዬ መጥቼ ነበረ። መርቁኝ አስመርቁኝ ብዬ ማለት ነው። እንደዚ በማህበረዲያ መጥቼ በዩቱብ ማለት ነው። የበረከት ስራ ተሳትፏቸዋል ከአባቶች አንተም ተሳተፍ ብሎኝ፣ እንደውም በድብቅ ነው፣ እንደውም ሰርፕራይዝ ነው አደለ የሚባለው በሱ መልኩ የምስራች ድንገት ነው። ይሰብሰብ አይሰብሰብ የሚያውቁት ነገር የለም። ግን የራሴ እንድወጣ አባቶች ነግረውኝ ስለነበረ እድሳት እየተደረገ ነው። የኛ ደብር ነው። በአጋጣሚ እኔ ከተወለድኩበት አካባቢ ያለ ደብር አድስጌ ደብረ መዊዕ ቅዱስ ሚካኤል ቤተ ክርስቲያን ነው ስያሜው ማለት ነው እና አዲሳት አባቶች ይጀምራሉ። ስለዚህ ከዛ አካባቢ የተወለድን ህይወት በተለያየ መልኩ ወደ ተለያዩ አለም ትበትነናለች በዛ እንኖራለን እና የዛ አካባቢ ተወላጅ ሆነን እንደዚሁ የእምነቱ ተከታዮች የሆን በየትኛውም አለም ያለን የበረከቱ ተሳታፊ እንድንሆን ቴክኖሎጂው በከፈተልን መንገድ እሱን በመጠቀም ያው ለሌሎች ተደራሽ እንድሆን የሙከራ አድርገናል በአጋጣሚ ድንገት እኔ እንደዚህ እንዳሰብኩት አልነበረም ነገር ግን ስለሰው ማማከር መልካም ነው በቅርብ በቅድሚያ ያወቅኳቸውን እህት ወንድሞችን አማከርኩኝ። እንደዚህ የበረከት ስራ ተሳተፉ ተብሏል። ደብራችን አድስጌ ደብረ መዊዕ ቅዱስ ሚካኤል ቤተክርስቲያን እድሳት እየተደረገለት ነው። የቆየ ቤተክርስቲያን ነው። ግድግዳዎቹ፣ ቀለሞቹ በአጠቃላይ ውስጥ ላይ ያለውን ከውጭም እንደምናየው ማለት ነው እድሳት ያስፈልገዋል እና እንደዚህ ታዝዣለሁ ብዬ አማከርኩ። ችግር የለም ብለው ያው በአቅራቢያ ያሉ አደፋፍሮ እነሱም በአቅራቢያቸው ያለው የበረከት ስራ እንዲሳተፉ የሚያውቋቸውን ማለት ነው የእምነቱ ተከታይ የሆኑትን በማናገር ያልታሰበ ገቢ ተገኝቷል፣ ማለት ነው በጣም ደስ የሚል እጅግ ከምለው በላይ ማለት ነው። እና ቅዱስ ሚካኤል ሲጠራ መልካም ነው። አሁንም ቅዱስ ሚካኤል የጠራቸው የሚጠራቸው የበረከቱ ተሳታፊ ተሆኑልኝ ዘንድ መልካም የሚወቴ ነው። እናንተ ባትችሉ ለሌሎች እህት ወንድሞች የተደራሽ ሆን ዘንድ ሀሳቡ በማጋራት ማለት ነው። ምክንያቱም የሚመለከተን አንደኛው የእምነቱ ተከታይ ስለሆነ ብቻ ነው ዋናውና ዋናው ማለት ነው። እና ያገባናል። የትም ይች ቤተ ክርስቲያን አንዲት ናት፣ ዓለም አቀፋዊት ናት። የትም ትሆን የእምነቱ ተከታይነት ሁላችንም በየትኛውም አካባቢ ያለው ያገባናልና የቻልነውን ማለት ነው። በእምነት ስለሆነ የምንንቀሳቀሰው ቅዱስ ሚካኤል እኔን ጠርቶኛል እኔ አለ ግዴታ አለብኝ ከእኔም ውጭ መደረግ አለብኝ ከሱ ነው የተሰጠኝ የተሰጠኝን መስጠት ነው እና ያለኝን ይባርክልህ ዘንድ ይጨምርልህ ዘንድ ከዚህ በፊትም ምናልባት አስራት ያልሰጠን ኖረዋለን እንግዲህ ሁለት አይነት መሰብሰቢያዎች አሉ ለፈጣሪ የምንሰጥበት እንደዚሁም ለአምልኮት የምናበረክታቸው አስራትና በኩራት ማለት ነው በኩራት የሚባለው የመጀመሪያ የእንስሳት ተዋጽኦ የምርት ምርታዎች እነዚህ አዝርት ከነሰሱ የሰበሰቡ ነው። የመጀመሪያውን ማለት ነው እሱን እንትን የምንልበት ነው የምንሰጥበት ማለት ነው። በስለት መልኩ ይሄ የመጀመሪያው የእኔ አይደለም ብለን በኩራት ነው እሱን ገቢ እናደርጋለን። ቤተክርስቲያን ከምናምርተው ምርት ሊሆን ይችላል፣ ከእንስሳትም ሊሆን ይችላል። እሱ በኩራት ነው የሚባለው ማለት ነው። አስራት ደግሞ ከምንከፈለው ክፍያ በሕይወት እያለን እንግዲህ የተለያዩ ስራዎችን እንሰራለን። የምናገኘው ብር አለ ወይም ገንዘብ የምንገበያይበት ገንዘብ ይኖራል። እንደምንኖርበት አለም ማለት ነው። ስለዚህ በሱ ከሱ ከመቶ አስር ፐርሰንት ቀንሰን የፈጣሪ ነው ብለን የምንሰጠው እና በዚህ መልኩ ራሱ ከዚህ በፊት የሰበሰብነው ብር ላይ ልጆች የነገሩኝ አለ፣ ችግር ይኖረው ይሆን ወይ አስራት ብዬ የሰበሰብኳት አለች ባህር ማዶ ያሉቶች ናቸው። እንደዚህ ሁለት ልጆች በትክክለኝነት አውቅ ያለው እና ገቢም አድርገውልኛል ማስራት ተብሎ የተቀመጠ አለ። ምን ችግር አለው ቀጥታ ለእንደዚህ አይነት የበረከት ስራ ብሳተፍበት ብለው ያው ተሳትፎበታል። እንደዚህ አሁንም እንደዚህ አይነት የበረከት ስራ አስራታቸውን ያስቀመጡት ወንድሞች ሊኖሩ ይችላሉ። ሀሳቡ ግን ብታጋሯቸው ከውስጣቸው ማለት ነው። መልእክቱን ያው ለማድረስ ያክል ነው በአቅራቢያቸው ያለው መናገር ብቻ ነው፣ ማስገደድ አይደለም። እኔ እንደዚህ ራሴ የነጨኩን ነበርና ምናልባት አስገደዳቸው ይሆናል ሌሎቹ ላይ ተጽዕኖ ፈጥር ይሆናል እንደዚህ ስል ብዬ ከራሴ ጋር ከአእምሮዬ ጋር ከራከር ነበር። ነገር ግን ትክክል አልነበር። ሀሳቡን በነፃነት ማጋራት ልክ እንዳገራው እውነትም በቃ ከሚባለው በላይ ያላሰቡት ነገር ነው የሆነው ማለት ነው እና እናንተም ይህንን የበረከት ስራ ቤተ ክርስቲያኗ አሁን የምታይቶ ነገራችን ላይ ለእድሳት ተብሎ የሄድኩበት ቪዲዮ አካባቢ ያለ ምስል ነው የሚያሳየን። ነገር ግን ያ ለእድሳት የተባለው እንደገና እድሳት የሚባለው ሀሳቡ አድጎ ማለት ነው አባቶች እንዲሁም የወረዳው ቤተ ክህነት በጋራ አካባቢውን አይቶ ቤተ ክርስቲያኗ ያለችበትን ሁኔታ አይቶ ቤተ ክርስቲያኗ እድሳት ሳይሆን ስርነቀል ለውጥ የሆነ ነው የሚያስፈልጋት። ማለት ሙሉ ህንፃዋ መሰራት አለበት ማለት፣ ህንፃ ቤተ ክርስቲያኗ እንደ አዲስ ወደ እንደ አዲስ እንዲሰራ ተደርጓል ማለት ነው። ስለዚህ ጽላቱ መቃኞ ላይ ነበር፣ ለእድሳትም እንደወጣ ነገር ግን መቃኞ ላይ ሳለ አሁንም መቃኞውን በትክክል አስተካክለው ሙሉ እዚያው በመቃኞ ሆኖ ማለት ነው ሙሉ እድሳት እንዲደረግለት ይቅርታ፣ ሙሉ ህንፃ ግንባታ እንዲደረግ ወስነው ህንፃ ግንባታ ጀምረዋል ማለት ነው። ይሄ እንግዲህ ከአዲሳቱ እጅግ ከፍ ያለ ኃላፊነት ይጠበቅብና ከእያንዳንዳችን ከሚመለከተን ማለት ነው አካባቢው ማህበረሰብ የቻለውን በጉልበቱ ማለት ነው፣ በቡድኑ በሁሉም አስተዋጽኦ እያደረገ እየተሳተፈ እየሰራ ነው። ግዴታም ስለሆነ ማለት ነው። እና አሁንም በዓለም ተበትነን በዓለም ላይ ያለ የእምነቱ ተከታዮች ሆነን በቻልነው መጠን ከውስጣች እንግዲህ ቅዱስ ሚካኤልን ብለን ማለት ነው ይህን ድምፅ ወይም ምንን ሳይሆን ቅዱስ ሚካኤልን ብለን የቻልነውን እናደርግ ዘንድ መልካም ተማጽኝን እማጸናለው ማለት ነው። ቅዱስ ሚካኤል እንግዲህ ይጥራልኝ ብያለሁ እና ይሄ በአጠቃላይ እያየ ነው ያለ ነው መስሎ ከዚህ በፊት ለእድሳት እየተዘጋጀ የተቀረጸበት አካባቢ ነው። ነገር ግን በቀጣይ ደግሞ የምናየው ምስል ሕንፃ ቤተ ክርስቲያኑ ከዚህ በፊት የነበረው ነባሩ ሕንፃ ቤተ ክርስቲያን ተነስቶ ሙሉ ለሙሉ መሰረቱ ተጥሎ ያው የሚሰሩ ስራዎች እየተሰሩ ያለ ምስል የምናይ ይሆናል ማለት ነው እና በቻላችሁት መጠን አሁንም በውስጥ ምናልባት አሁን ይህ ቪዲዮ እንግዲህ ቀጥታ ተደራሽ የሚሆነው በቀጥታ ዩቲዩብ ላይ ነው። የዩቲዩብን እንግዲህ ሌሎች ወደ ዩቲዩብ መጥተው የማያዩ የማይመለከቱ በሌሎች ዘመኑ ባፈራልን ቴክኖሎጂዎች እነሱ መሰረት በማድረግ ለእነሱ ሸር እናደርጋለን። በውስጥ ማለት ቴሌግራም ይኖራል፣ ቲክታክ ይኖራል፣ ሌሎች አፕሊኬሽኖች የምንጠቀማቸው ዋትሳፕ፣ የምናወራባቸው ሜሴንጀሮች እነሱ ሀሳቡን ማጋራት ትልቅ በረከት ነው። እኛ ለነሱ መናገራችን ትልቅ ስራ እንደሆነ ወይም ትልቅ የበረከት ስራ እንደሆነ ላንቆጥረው እንችላለን፣ ነገር ግን ከውስጣችን ያየነው እጅግ ትልቅ ስራ ነው እና ሌላ ሰው እያንኳኳን ስለሆነ ሌላ ሰው ይሳተፍ ዘንድ እየጋበዝን ስለሆነ መልካም ነው ማለት ነው። ሲያየው እንዳያልፍ ይህ በረከትም እንዳያልፈው ማለት ነው እና ሚካኤልም የጠራቸውን ልናገኛቸው ስለምንችል በዚህ መልኩ ተባበሩ እንላለሁ። ከዚህ በፊት በዚሁ ልክ ነው እና እኔ ማቃት አንድ እህቴ ካለች፣ ያቺ በእህቴ ስር ደግሞ ሌሎች እህቶች ወንድሞች ይኖራሉ እና እኔ ባላቃቸው እሷ ለምታቃቸው በሰጠችው ትላልቅ ብሮችን አገኝቻለሁ ማለት ነው። ትላልቅ ብሮችን ከዚህ በፊት እንደ ምናልባት ቪዲዮ እናስቀምጣለን። የሰበሰብነው ስንት ነው የሚለው ማለት ነው በቁጥር መናገር እንችላለን፣ ግን ለአባቶች ተደራሽ አድርገናል። እንዳልኳቸው ይህን ብር ስንሰበስብ ከዚህ በፊት ለእድሳት ብዬ ማለት ነው ለአባቶች አልተናገርንም። እሺ እሳተፋለሁ አልኩኝ፣ ነገር ግን እስኪ አወያየውኝ ሰርፕራይዝ ና ወይም የምስራችን የሆንባቸው ድንገት ብዬ ሰበሰብን ማለት ነው። በውስጥ ሰብስበን የሰበሰብንበት አካውንት ደግሞ በአጋጣሚ የምናውቃቸውን ነው። እንትን እያልንበት ሰው በሰው ነበር እየሰበሰበን የነበረ። ምክንያቱም ያጠራጥራል፣ የበረከት ስራ፣ በጎ አድራጎት ስራዎች እየተባለ ለሌሎች አላማ ያውሏቸዋል ማለት ነው። ለታሰበበት ለተሰበሰበበት ሳይደርስ ነገር ግን ለሌሎች አላማ ያውሏቸዋል። ያ ግን ስህተት ነው ማለት ነው። እና በአጠቃላይ ምንድን ነው የተደረገው? እንደው በእምነት የቤተ ክርስቲያኗን አካውንት መቀበል አመቻችተን መቀበል እንችል ነበር። ነገር ግን ብሩስ ባይገኝ ብለን በስጋት ማለት ነው እስኪ በእምነት እንደይቻል ነው እንጠንክርና እንሰብስብና በግለሰብ ማለት ነው በእኔ አካውንት ነበረ ተሰበሰበ። ያ መረጃ ግን እኔ ቶሎ ተደራሽ እንዳረግ አልገብቼ ነው እና ተሰበሰበ። ያው የተወሰኑ ወራቶች ቆየንና ለአባቶች ያው ድንገት ሄጄ የምስራች ውይቅ በ ቅጽረ ቤተ ክርስቲያን ውስጥ በግቢ ውስጥ ማለት ነው። በእለተ ሰንበተዎች መመኑ በተሰበሰበ ገጠር ላይ ነው በአብዛኛው መመኑ የሚሰበሰበው ወደ ነው እና በዛን ቀን የምስራች ብለን ድንገት የምስራች ብለን ተንትናን ማለት ነው አደረስናቸው። ያም ብር ስንት ነው? 220 ሺህ ብር ነው ማለት ነው። በጣም ብዙ ብር ነው። እጅግ ደስ ነው ያላቸው ማለት ነው። እና አሁን እንግዲህ ያው እዚህ ገብተናል እንትም ላይ ነው ያለ ነው። ህንፃ ቤተክርስቲያኑ ነባር የነበረው ህንፃ ቤተክርስቲያን ተነስቷል ማለት ነው። ሙሉ ለሙሉ በዚህ ደረጃ ነው አሁን ያለው። በዚህ ሁኔታ ላይ ነው። ሙሉ ያው ምስል ላይ ያለው በዚህ ልክ ነው። በዚህ ቦታ ላይ ነበረ። ከዚህ በፊት ያያችሁት መሰል የቤተክርስቲያኑ የነበረው የበፊቱ ቤተክርስቲያን ማለት ነው። እዚህ ነበረ። ይሄኛው ተነስቶ ሙሉ ለሙሉ እድሳት ሳይሆን የአዲስ ህንፃ ግንባታ ላይ እየተገነባ ነው ያለው ማለት ነው። እና እንደዚህ አይነት ጥሬ እቃዎች ያስፈልጋሉ። እነዚህን ጥሬ እቃዎች ቶሎ ቶሎ ካላስጠጋንላቸው ግንባታው ይጓተታል ማለት ነው። ያው ራቅ እያልን ስናየው ይህን ይመስላል። እና በጣም ነው ደስ ያለ ከምለው በላይ ማለት ነው። ቅዱስ ሚካኤል አሁንም ነገሮቹን አስተካክሎ ቤቱን ቶሎ ብሎ ይቋጭልን፣ እኛንም ጉልበት ይባርክልን፣ የምናወጣውንም የበረከት ያደርግልን ማለት ነው። ያሁን ራቅ እያመሰናየው እንደዚህ ነው አዲሱ ህንፃ እየተገነባ ያለው ማለት ነው። በቻላችሁ መጠን ከውስጣችሁ ሆናችሁ ተተባበሩ ዘንድ መልክ፣ ያው የገንዘብ ጥረት ማቴሪያል ማሟላት ለማጣታችን ነው እየተመለከት ያለውንና ማንኛውም ወገን ሆነ ሰው ቢረዳን የምል ነው። እንግዲህ ያለኝ ይህ ቤተ ክርስቲያኑ ብዙ ታሪክ አለው ነው እርሳለው ብዙ ነገሮች እነኛ የተሟላ የተቀመጠ ነው። ግን አሁን አሁን ቤተ ክርስቲያኑ ማነው ወደ ታቦቱ ያው በገንዘብ እጥረት ስላለብን በገንዘብ ወገኖቻችን

ማለት እንግዲህ ሁኔታ ድረስ ነው ማለት። አባቶችን እንግዲህ እንደሰማችኋቸው ያው መልእክታቸውን ያስተላለፉት ቪዲዮ ቀደም ብሎ ነው። እድሳት ላይ ያለ ነው። ነገር ግን ልክ እድሳቱን ጀምረው እየሰሩ ነበረ። ለእድሳት ተብሎ ነበረ ያንብር የተሰበሰበው፣ በእኛ በኩል ማለት ነው ያው ቤተ ክርስቲያኗ ጠቅም ነበረ። እንደዚሁ የምስራች ሁለት ነው። ለአባቶች ደስታ ለእኛም የመርቃት ደስታ ያገኘ ነው ማለት ነው። እና ይህን መልእክት የረዳቸው ዘንድ ምዕመኑን በጉልበቱ እንደሚያገለግል እንደሚራዳ ተናግረዋል። ነገር ግን የሚያገለግሉ ማለት ጥሬ እቃዎች በጣም ብዙ ጥሬ እቃዎች እንደሚያስፈልጓቸው ጉልበት ግን እንዳለ ነግረውናል። የቻላቸው ያው አካውንቱ ተቀምጧል። የባንክ ሂሳብ ቁጥሩ ማለት ነው 1489211398 ንግድ ባንክ ነው። አድስጌ ደብረ መዊዕ ቅዱስ ሚካኤል ቤተክርስቲያን በሚል የቤተክርስቲያኗ አካውንት ነው፣ ማለት የቀጥታ ቤተክርስቲያኗ አካውንት ነው። ይህን አካውንት መጠቀም አነሰበዛ ሳትሉ ማለት ነው የቻላችሁት። እንደው እንጃ ብቻ በድጋሚ እንደዚህ መጥቻለሁ ማለት ነው። ያው በድጋሚ መምጣታችንም ለተሻለ ነገር ነው። እድሳት ነበረ፣ እድሳቱም ቀላል አልነበረም። አይገኝም። በአሁኑ ጊዜ ያው በኃይለኛው የሚረባረቡት እንደዚህ ከተማ ላይ ትላልቅ ሚዲያዎች ናቸው። ገጠር ላይ ያሉ አብያተ ክርስቲያናትን ግን ዞር ብለን ስናያቸው አይታይም ማለት ነው። ብቻ በቻልነው መጠን እነዚህንም ከእነዚህም የባሰ ምዕመን የሌለባቸው ነገር ግን የተወሰኑ ምዕመኖች ያሉባት ቤተ ክርስቲያኖች አሉ። ከብዙ እህቶች ሰምቻለሁ፣ ለዚህ የበረከት ስራ እንዲሳተፉ ስጠይቃቸው ነገሩኝ። ይችኛዋ በነገራችን ላይ መቃኙ ቤተ ክርስቲያኗ ነች። ይች ፊት ለፊት አሁን ጽላቱ ያለባት ቤተ ክርስቲያን ነች። ከዚች መቃኙ ቤተ ክርስቲያን ቀጥታ ወደ ዋናው ቅዱስ ሚካኤል ይመለስ ዘንድ ይፍቀድልን። እናንተም የቻላችሁትን የበረከት ስራ ተሳተፉ ለማለት ነው በድጋሚ የመጣሁት ማለት ነው። ደስታ የነጥፍ እንደሚሆን ተስፋ አደርጋለሁ። የቻላችሁት አነሰ በዛ የለም። ቀጥታ ለቤተ ክርስቲያኑ የቤተ ክርስቲያኑ በአዲስጌ ደብረ መዊዕ ቅዱስ ሚካኤል ቤተ ክርስቲያን በሚል የንግድ ባንክ የሂሳብ ቁጥር ተቀምጧል። ይህን የሂሳብ ቁጥር በመጠቀም ቀጥታ ወደሱ ካደረጋችሁ በኋላ ምናልባት ስመ ክርስትናችሁን ይነገር ዘንድ ፍላጎታችሁ ከሆነ ለእኔ ተደራሽ ብታደርጉኝ ደስተኛ ነኝ። አድርሱኝ ማለት ነው። ምናልባት አድራሻ ከታች ይኖራል ዲስክሪፕሽን ላይ ይቀመጣሉ። ይህን በውስጥ አድርስ ብትሉኝም ወይም በምታገኝ መልኩ አድርስ ዘንድ ብትነግሩኝ፣ እንደዚሁም ቀጥታ ቤተክርስቲያኑ ላይ አካውንት አካውንቱ ላይ ስትጨምሩ አባቶች አያዩም፣ ቴክስት መልእክት ምናምን አይደርሳቸው። ምናልባት እኔም ብር ገብቷልና ማንቀሳቀስ ትችላላችሁ ብላቸው ገጠር ላይ ስለሆኑ መልካም ነው። እሱንም ብትነግሩኝ ደስተኛ ነኝ ማለት ነው እና የቻላችሁትን የበረከት ስራ ተሳተፉልኝ እላችኋለሁ። አይናቅም ቤተ ክርስቲያኗ፣ ያው እንግዲህ በዚህ መልኩ እንትን ብሏል፣ ተጀምሯል። ለፍጻሜው ያብቃን፣ ፍጻሜውን ለማየት ያብቃን፣ ሀገራችንንም ሰላም ያደርግልን። ሰላም ሲሆን ነው እና ያው ያለንበት ሁኔታ እጅግ በጣም ከሚባለው በላይ ፈታኝ ነው፣ ግን ፈቃዱ ከሆነ ብርታቱን ይስጠን ነው የሚባል። ምን ማድረግ ይቻላል? የምናደርገውን ክፉ ነገርም መልካም ነገርም ፈጣሪ ያውቃል እና ቅዱስ ሚካኤል በመዚያው ይህን እየሆነ ያለውን በሀገራችን ብቻ አይደለም በዓለም ሆነ እሱ በቃችሁ ይበለን ያማልደን። ከመድኃኒታችን ከኢየሱስ ክርስቶስ ያው ፈጣን ተራዳይነቱ ሳይለየን ሰላም እንሆን ዘንድ ከሰላሙ ምንጭ ከሰላሙ ባለቤት ሰላም ያሰጠን ዘንድ እሱ መልካም ፍቃድ ይሆን፣ እያልኩ በዚሁ ይህንን ምስል እንግዲህ አይታችኋል። ከዚህ ምስል ደግሞ ከፍ ያለ ምስል እንድናይ መልካም ምኞቴ ነው። ትብብራችሁ ግን አይለኝም። ልመጣ እችላለሁ። እየደጋገምኩኝ ያስታውሳችኋለኝ። እድሜ ጤና ይስጠን። የሚረሳም ካለ ያው ለማስታወስ ግዴታ እየመጣን በላይቭም እንደዚሁም በቪዲዮዎች የቤተ ክርስቲያኑ ያለችበትንም ሁኔታ እኔ ለምሳሌ አሁን በአቅራቢው አይደለሁም። ነገር ግን እየተሰራ ያለው እንደዚሁ እየሄድኩኝ ፈቃዱ ይሁን ለማየት ያብቃኝ እያልኩኝ በዚሁ እሰናበታለሁኝ።